አያችሁ፣ ታምሮበታል። ማሻ አላህ። ታቦራ ነጻ ሆነናል አላችኋለሁ። ይኸውላችሁ ከጀርባ ያለው ገና ለዚህ ማለት ነው። ስራ አንድ ሰዓት 42 ደቂቃ ነው እና አስፋልታችን ቆንጅዬ ሆኖ ይሄን ይመስላል። በዛ ኮርና ያለው ደግሞ ገና ይሄኛው ሲያልቅ ነው ማለት ነው። ያሁን ከታይ ከወዳ ማዳ ከጎርደ ጀምሮ ፒያሳ ደርሷል እና ሀገራችን እያማረባት ነው። ሰላም እንደው ነው አድርጉ ነው ማለት ከሰላም በላይ ምንም ነገር የለምና ቅድሚያ የሚገርመው ሰላም ነው አይደል? ሀገር ሰላም ሲሆን ሁሉ ያምራል። እስካሁን ሀገራችን ሰላም ሆና ኖሮ እንደምታዩት የጅምር ፎቅ ሁሉ ያልቅ ነበረ። እንደዚህ እንደምታዩት ያምርባት ነበረ። ሰላም ከጠፋ ከባድ ነው። ሰላም የሆነውን ሀገር ተቀየረ እያያችሁ ያን ሀገር አይታችሁ ነበር አትበሉ። ምንም ብትዞሩ ብትዞሩ እንዳገር የለምና ማሰፈ ደም ለምታው ታዋራ ነገር ነው። ይሄ ነው የሚያልቀው ማለት ነው። የራሱ መንገድ ዝግና ነው የሚለው መኪና እንዳይሄድበት መንጋራይ ድንጋዎች ውጫ አልገቡበታል። ምክንያቱም ወደላዲያሳይ ጨረሱ ስለሆነ አያቸውታ እናምሮበታል አገራችን። ዱአ ማድረግ ያለባችሁ ስለሰላም ጉዳይ ነው። አገር ሰላም ሲሆን ሁሉም ነገር ያምርበታል። እንደፈለጋችሁ ወታችሁ ብትገቡ እንፈለግን ብንዝናና፣ ሰላም ከሆነ ሁሉም ቀላላችን ነው ማለት ነው። በያለንበት ሀገራችንን ሰላም እንዳደርግልን ዱአ አንረሳሳላችኋለሁ። ወደ መናኸሪያ እየሄድኩ ህዳሴ ፎቅ ደረስኩኝ ማለት ነው። እንግዲህ አላህ መልካም ጉዞ ያደርግልሽ፣ ያሰብሽውን ያሳካልሽ፣ የወጣሽበትን ደግሞ አላህ አሳክቶልሽ በሰላም ተመለሽ። ዱአ አድርጉልኝ ሰምታችኋል።